ወዲያውስ ምን እንደው ነግራህ ነው? አይ ምን ነው የምትነግረኝ? ማናት እንትን ነገረች? ያለ ውጋው ደብልቀው ብላ ነገረች። ወዲያውስ ምን እንደው ምትለኝ? እና አንተ ምን ነው ምትለኝ? ያጠፋው ታውቃለህ? ምን አጠፋሁ? ያንቀጠቅጣህ ያቀጂህ አልጋል። ምን አጠፋሁ ነው? ልጅቱን ፈልጋችሁ የምታመጧት እንደሆነ ህዳችሁ ፈልጋችሁ ተሰደዳችኋት፣ ተባረራችኋት፣ ቦታ ህዳችሁ አምጧት ካለ፣ በዚያ ደግሞ አላመጣም የምትሉ ከሆነ ያውርዱ፣ አላመጣም ነው

አግባ፣ ወንድ አይደለ? አግባ እስቲ፣ እንግዲህ አንተ እኮ አግባ፣ አግባና። አዎ፣ አግባ አግባ። አንተ ዝም በለ። አንተ አግባና፣ የጋን ጊዜ ሽፈራው ወንድ ልጅ ተዋርዱትም ምን ያገባህ? ይሄን እንጂ እኮ ያው ያ ነገር ነው። ወርዱ ነው ብለው ሴቶች ዝም ብላ እንዴት ነው? ማተቤን ምን አንቺ አለ የለም፣ የለም እሱን ልጅ

ጠየቁኝ አልሁኝ። ሴቶች ደግሞ ጠየቁኝ አልሁኝ። እመየ እመየ፣ እንዴት አድርጌ ነው እንዴት አድርጌ ነው በቅንጭላት ያስቤው ወይ ያለኝ። ይህ አሁን የማን ልጅ ናት እያለ እንግዲህ እንዳልሰፈር ሰፈር ምድሩን የማን አባቱ ልጅ ነው እያለ ሲንጓለል፣ ማናት የጠየቀች እያለ ሲጭር መዋሉ ነው እንግዲህ፣ እንዲህ ሲንቦራተት መዋሉ ነው። እርጎ ነው የጠጣሁኝ፣ ጦም መሆኑ ነው እንጂ፣ እርጎ ነው የጠጣሁኝ የታባትም ጠየቁኛ አልሁ ሴቶች ጠየቁኝ። ሌላ ሰው ቢሰማው አሁን ይህን ምን ይላል? አሁን እንደ ሌላ ያለ ነገር ነው የሆነኝ። እንት ያለ ሰይጣን የሆነ አሰሳች አሁ እንዲያገኘው የሚያከርከው ነው አባት የሆነኝ

ተገናኝታችሁ ነው? አንተ እና ባገኘው ምናምን ምን እዚህ እኮ ነው አንድ የምትይኝ፣ ሌላ እሱ ሲያገኘኝ ይለኝ ሌላ። አንተማ አንድ እንደ

በቃ ንገሪ በል፣ እነግረዋለሁ እነግረዋለሁ። እንደመጣ አባክኝ ነው የምሰደው። አይ ስደጅው እበል እና፣ ግን ድንገት ነው ድንገት ነገር እሱ ምን አረገኝ? እሱ እኮ እዚያው ይዛችሁ ኮተታችሁን እኮ ነው ያለ። በቃኝ እኔ እናንተን ጉድ በቃኝ ነው ያለ እኮ። ይሄ እኮ ነው አለቀኝ አለ። ይሄ ነው እኮ አለቀኝ ያለ። እህ ይሄ ነው እሺ። ወጣ ናበው፣ ናበው። እሺ ይምጣ፣ ይምጣ ፈልገዋል። ወይኔ